አሰላሙ አሌይኩም ወረሐመቱላሂ ወበረካቱ፣ እንዴት ናችሁ? በነገው እለት የሚኖረን የቀን ሁለት የላይቭ ፕሮግራማችን የአረብኛ ፊደል የድምፅ መውጫ ቦታዎች ላይ ነው ትኩረት የሚያደርገው። ላይቫችን እንዴት እያያችሁት ነው? ትላንትና የነበረን የፊደል መለየት ነው። ምናልባት ይህ ቪዲዮ የሚደርሳችሁ ይህ ትምህርት ተምራችሁ ካለፋችሁት በኋላ ሊሆን ይችላል። ወደፊት ግን ገና ነገ የምንማረውን ትምህርት አስቀድመን ዩቲዩብ ላይ እንለቅላችኋለን። እናንተም በዛውም ይህን ቻናል ሰብስክራይብ እና ላይክ እያደረጋችሁ ለሌላ የተሻለ ስራ እንዲሆነን። ይህ አሊፍ ኦንላይን የቁርአን ማዕከል ነው። አሊፍ በቴሌግራም ላይ የሚሰጠው ራሱን የቻለ የሶስት ወር ፕሮግራም አለው። እሱ ራሱን የቻለ በኤች ዲ የተዘጋጁ ቪዲዮዎች በጣም ጎበዝ የሆኑ ውስታዞች እንዲሁም አጋዥ ፒዲኤፍ እና አፖችን ጨምሮ አንድ ሰው ቁርአንን ካሊፍ ቢጀምርም እንኳን አንድ ወር በማይሞላ ጊዜ ውስጥ ወደ ንባብ ገብቶ በሶስት ወር ውስጥ በደንብ ተጅዊድን አውቆ የሚጨርስበትን በሰርተፍኬት የሚያስመርቅበትን ፕሮግራም ይሰጣል። እኔ ደግሞ እናንተ ላይቭ ላይ ወንድምናቶቼን ለማስቀራት በጠዋትና በማታ ፈረቃ አገባለሁ ማለት ነው። ኢንሻላህ ዱዐ አድርጉልኝ። እኔም እናንተ ቁርአንን በተሻለ መንገድ እንድትረዱ የቻልኩትን ያህል አድርጋለሁ። በዛሬው ላይቫችን ላይ ሲኖርላ የምናየው ሀያ ስምንቱ የአሮብኛ ፊደላቶች መውጫ ቦታቸውን እናያለን። በነገራችን ላይ ሀያ ስምንት የአሮብኛ ፊደላቶች ተጅዊዳቸውን ማወቅ አለበት ስንባል ተጅዊድ ማለት አንድን የአሮብኛ ፊደል በሚገባው ቦታ ማውጣትና መቅራት ማለት ነው። ስለዚህ የሀያ ስምንት የአሮብኛ ፊደላቶች አጠቃላይ ከሶስት ዋና ዋና ቦታ ይወጣሉ። እሺ ከጉሮሮ ስድስት ፊደል ይወጣል። ከምላስ አስራ ስምንት ይወጣል ከከንፈር አራት ይወጣል። ስንት ሆነ ማለት ነው? ሀያ ስምንት ማለት ነው። ነገር ግን እኔ ሙሉውን አይደለም በላይቫችን ላይ የምናየው ተራ በተራ ገስት ላይ ያስገባሁኝ አስሞክራችኋለሁ። የምናየው ምንድን ነው ቤዚክ ሆነው ትንሽ በደንብ ያስቸግራሉ ብለን የምናስባቸውን እናያለን። ለማንኛውም ከጉሮሮ የአረብኛ ፊደላቶች ውስጥ ከጉሮሮ ከታችኛው የሚወጡ ከመሀል የሚወጡ እና ከመጀመሪያው የሚወጡ ብለን እናያለን ለምሳሌ ከታችኛው ጉሮሮ የሚወጡት ሀ እና ሐምዛ ናቸው ሁለቱ ናቸው በተለይ ይሄኛው ትንሽ መታየት ይኖርበታል ይሄኛው በተለይ በደንብ ሞክሩ አሁን ከኔ ጋ እኔ አለፍ አለፍ እያርኩ ለማየት ሞክራለሁ ሀ ነው ሀ ከታችኛው ጉሮሮ ነው ካስታወሳችሁ ሱረቱል ፋቲሃ ላይ ምን እንላለን ከታችኛው ሀ ለማለት ማለት ነው። ስለዚህ ከታችኛው ሀ እና ሀምዛ ነው። መሀል ላይ ሲሆን ሁለት ፊደሎች ይወጣሉ። አንደኛው ዓይን ነው መሀል ላይ ጉሮሮ መሀል ላይ ሌላኛው ሀ ነው። ሁለቱ ፊደሎች ከጉሮሮ መሀል ላይ ነው የሚወጡት። ለምሳሌ ሀ እንመልከት። ሀ ንጹሕ ነው። አልሐምዱ ልላሂ አልሐምዱ። ተሳስተን ብዙ ጊዜ አላምዱ እንላለን፣ እሱ ትክክል አይደለም። ይሄኛውም ዓይን ነው ወደ አ ይሄድብናል በስህተት። ረቢል ዓለሚን ዓለሚን ነው፣ ረቢል ዓለሚን ነው። ስለዚህ ላይቭ ነው። ሁላችሁንም በደንብ እንደ ቴሌግራም ክላሱ ዲቴይል መግባት ባንችልም እያንዳንዳችሁን መከታተል ባንችልም ላይቭ ላይ ግን እያንዳንዳችሁን የቻልኩትን ያህል ገስት ላይ የገባሁ አዳምጣችኋለሁ። ስለዚህ ይሄኛው ዓይን ነው ር ይሄ ደግሞ ሃ ሑ እንላለን ስለዚህ ከጉሮሮ መሀል ማን ነው ዓይንና ሓ ነው ከጉሮሮ መጀመሪያ ላይ ደግሞ የሚወጣው ሁለት ፊደል ነው ማንና ማን መሰላችሁ ሁለቱ ፊደል ይንና ኻ ነው በጣም ብዙ ጊዜ የምንቸገረው ነው ይንና ኻ ለምን መሰላችሁ ይን ወደ ገ ይሄድብናል ብዙ ጊዜ ገይሪል መግዱቢ ሲሰምታችሁ ከሆነ ትክክል አይደለም ለ ከነጋ አብራችሁ በልስ ኦ ላይቫችን ላይ ኢንሻላህ። እሺ ምናልባት የቪዲዮም ቪዲዮ የሚደርሳችሁ ላይቭን ተምህረ ነው ካለፍ ነው በኋላ ሊሆን ይችላል፣ ወይም እናንተ አርፍዳችሁ ሊሆን ይችላል ይህን ዩቲዩብ የከፈታችሁት። ስለዚህ ለማንኛውም ከነጋ በሉ ኦ ገይሪል መግዱቢ መግዱቢ። ይሄኛው ደግሞ ለ ለር ከይሯየሯ ከይሯየሯ አንድ ሰው ሲታመምባችሁ ምን ትላላችሁ ለከይር አትሉ ማነው የምትሉት ለከይር ነው አብሽር ለከይር ነው እሺ ከይረዲን ከይረዲን እንላለን ማለት ነው ስለዚህ ከጉሮሮ እነዚህ ፊደላቶች ናቸው የምናወጣቸው ኢንሻላህ እናያለን ሌላው ምላስ ላይ ነው ከምላስ በዋናነት ትንሽ በጣም ልምምድ የሚፈልጉት ሁለቱ ፊደሎች አሉ እነዚህ ሁለቱ ፊደሎች የሚገርማችሁ ነገር ከምላሳችን ጫፍ ምላሳችን ሁለት ጥርሳችን መሃል ገብቶ ነው የሚወጡት። አሁን እነዚህ እየተጠቀስነው እዚህ አሊፍ መማሪያ መጽሐፍ የተጠቀመው አማርኛ አማራጭ ስለሌለ ነው እንጂ ይሄ እንደምታነቡት እንደ አማርኛው ሳ አይደለም፣ ይሄም ዛል አይደለም። እንዴት አንዴ ምላሳችሁን ወደ ውጭ አውጡት። ጀማል እኮ ነኝ። አብራችሁኝ በሏ። ሁለት ጥርሳችሁ መሃል ምላሳችሁን አስገቡና ዘ ዘ ዙ

ስለዚህ ሁለቱ ወደ ውጭ ይወጣል ማለት ነው። አውቃለሁ ቪዲዮ ጥራት የለውም፣ ግን ላይቭ እያስተማርኳችሁ ስለሆነ እንደው ላይቭ ላይ ሩጭ የባቸው ቸኩ የባቸው ትንሽ ነገር ባይገባቸው ብዬ ነው ወይም ቪዲዮ የማዘጋጅላችሁ። ስለዚህ ቀደም ብላችሁ ማየታችሁ ደግሞ ጥሩ ነው። እንደ እንትኑ ችግር የለውም። ሌላኛው ሷድ፣ ሷድ፣ ሷድ፣ ሷድ፣ ሷድ ሷልሕ ነው። እሱም ሷልሕ ነው። ያች ልጅ ሷልሕ ናት። ይሄኛው ደግሞ ባድ ባ። ተመልከቱ በዚህኛው ፊደልና በዚህኛው ፊደል መካከል ሰፊ ልዩነት አለ። ይሄ ባድ ነው፣ ይሄ ዳል ነው። ተማም ሁለቱን ስናየው ይሄኛው ባድ ወለ ባ። ወለ እንግዲህ ዲቴል ገብተን ማየት አንችልም ምናልባት ሐሳብ ካላችሁ ቴሌግራም የሚጀመረው ክላስ ላይ ስትገቡ፣ እሱ ራሱን እንዲቻለ ውስታዙ እያንዳንዳችሁን ቼክ እያደረገ ትቀራላችሁ። ላይቭ ላይ ግን ሁላችሁንም እንግዲህ ተራ በተራ ስለማይቻል ጠቅላላ የሆነ ነገር ለማግኘት ያክል ነው። ባድ ነው፣ ባድ ነው። አሁን ብዙ ጊዜ ወለ ዳሊን ካልን ስህተት ነው። በዳል አንጠቀመውም። ወለወለወለ ከኔጋ በሉ ወለ ሊን እሺ። ይችኛውንም ዳል ነው ዳል ዳል ዳል እንሻላህ መርሀባ ሌላው ምናልባት ላይቫችን ላይ ሁሉንም አንድ በአንድ እናየዋለን እንሻላህ ግን የደረሳችሁን ያል ገዝት ላይ እየገባችሁ አዳምጣችኋለው ይሄ ጧ ነው በዟና በጧ መካከል ያለውን ጎን ለጎን እያረኩ ማሳያችሁ የበለጠ እንድትረዱት ነው ሁለቱን ስንመለከተው ደግሞ አሁን ይሄኛው ዛ ነው። ዛ ወፈር ይላል። ዛ ለምሳሌ ይሄ ሰውዬ ዛሊም ነው። ዛሊም ነው ትላላችሁ። ይሄ ሰውዬ ምንድነው? ዛሊም ዛ ነው። ይሄ ግን ዘ ነው። በቃ ዘይነብ፣ ዘይነብ ዘምዘም ነው የምንጠቀመው ማለት ነው። ኢንሻአላህ ስለዚህ መኻሪጅ አልሁሩፍ ወይም ደግሞ የተጅዊድ የአረብኛ አወጣጣችን በቀን ሁለት ላይ የምናየው ይህን ይመስላል። ሰብስክራይብ ያላደረጋችሁ አድርጋችሁ ኢንሻላህ የዩቲውብ ወደፊት ደህና ደህና ትምህርቶችን ወደፊት እንለቅበታለን።